የብልጽግና እጆች ባቸፈር እየተቆረጡ ነው። የአገዛዙ አሽከር የባለሥልጣኑ ቤተሰቦች በፋኖ ተከበዋል። ባለሥልጣኑም ጭንቅ ውስጥ ገብተዋል። የኢትዮጵያ የጤና ባለሙያዎች ማህበር ጥቁር አንበሳ ሆስፒታልን ጨምሮ በተለያዩ ሆስፒታሎች የጤና ባለሙያዎች ከዛሬ ጀምሮ የሥራ ማቆም አድማ ማድረጋቸውን አስታውቀዋል። አገዛዙ በህዝቡ ላይ የሚያደርሰው ሰቆቃ ተባብሶ ቀጥሏል። ቀጣዩ እርምጃም ካፈናና ከጅምላ ስር የተረፉ ባለሀብቶች ላይ ሆኗል። አብይ ማንም ባለሀብት ወደ ውጭ እንዳይወጣ እግድ አስተላልፏል። አገዛዙ ይህን ውሳኔ የወሰነበትን ድብቅ ዓላማ በዝርዝር ተመልክተን ነዋል። አብይ አህመድ የአማራን ትግል በአውላላ ሜዳ ላይ ለማስቀረት ጥረት በማድረግ በዶላር አማራን የሸጠውን እስክንድር ነጋን እንደ ጃልሰኝ አቀባበል በማድረግ ለሹመት እንዳሰቡት ተነግሯል። በቅርቡ የስልጣን መልቀቂያህን አልቀበልም ከዛ ውጭ ጎዳና ተዳዳሪ ነው ማድረግህ ተብሎ ባለቃው አብይ አህመድ አሊ ዛቻና ማስፈራሪያ የደረሰበት አቶ አረጋ ከበደ የበቀል እርምጃ በክልሉ እንደሚጀምሩ ገልጸዋል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥለን ክቡራትና ክቡራን ባለምዳርቸውን ለምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። የብልጽግና እጆች ባቸፈር እየተቆረጡ ነው። የአገዛዙ አሽከር የባለስልጣኑ ቤተሰቦች በፋኖ ተከበዋል። የሰሜን ጎጃም አስተዳዳሪ አሰፋ ጥላሁን ቤተሰብ የሚስት ወንድም አይፈራም ጓዱና ድብቅ የጠላት ተልዕኮ ይዞ ፋኖ ጋር የነበረው አንለይ አሰፋ ፋኖ በሚቆጣጠረው የአቸፈር ቀጠና ብልጽግና የሰጣቸውን የሴራ ተልዕኮ መልኬት በተባለ የአቸፈር በረሃው ማህበረሰቡን ሲያሰቃዩ ቆይተዋል። የማህበረሰቡን ምሬት የተረዳው የአቤ ጉበኛ ብርጌድ በረሃው ወርዶ ከማህበረሰቡ ጋር በመወየትና በመቀና ጀት አሰሳ በማድረግ አራት የወንጀሉ ተባባሪ ግብረ አበሮቹን ያዘ ሲሆን አይፈራም ጓዱ ሶስት ወንድሞቹን በመያዝ ከብልጽግና የተሰጣቸውን ተልዕኮ መፈጸም የማይችሉበትን ሁኔታ በመፈጠሩ ስለተረዳ ወንበር ጠባቂው ኃይል ሽፋን አድርጎለት መቀላቀል ችሏል። ነገሩ እንዲህ ነው። አይፈራም መጀመሪያ ተጠርጥሮ ይታሰራል። ወቅቱ የፍትህና ማህበራዊ አገልግሎት ሲሰጥ የነበረው አንድ ላይ ያሰፋ ነበር። ፋኖ የመረጃ መረቡን ተጠቅሞ እስር ቤት ውስጥ የመረጃ ሰው እንዲገባ ተደረገ። እስር ቤት ውስጥ አንድ ላይ መርማሪ ሆኖ አይፈራም ታሳሪ ሆኖ ከባህር ዳር ከሚገኝ ወንጀለኛ የብልጽግና አመራሮች ተልዕኮ በመቀበል ባቸፈር ህዝብ ላይ የሚሰራው ግፍ ከፋኖ የመረጃ ክፍል ይደርሳል። እስር ቤት ውስጥ ከብልጽግና የተሰጣቸውን ግፍ ሲፈጽሙ ከርመዋል። ዓላማውም ህዝቡ በፋኖ እንዲያማርር ማድረግ ነው። ለአብነት ያክልም ታራሚዎችን በአሰቃቂ ሁኔታ መግረፍ ብረት በመጠቀምም ጭምር ማሰቃየት ለብርጌዱ ገቢ የማይሆኑ ገቢ የማይሆን ያለደረሰኝ የተሰበሰበ ከፍተኛ ገንዘብ ታራሚዎችን በመግረፍ እና በማንገራገር ማከማቸት ትክክለኛ ወንጀል ሰርቶ የገባን ታራሚ ሕፃነህ ብሎ በመልቀቅ ሰራዊቱና ህዝቡ ፍትህ እንደሌለ እንዲረዳ ማድረግ። በተደረገ ድንገተኛ ኦፕሬሽን የብርጌዱ ኦርዲናንስ የማያውቀው አራት የጦር መሳሪያ 1620 ተኳሽ 9 የእጅ ቦምብና 1 ሚሊዮን 300 ሺ ብር ይያዛል። ከዚህ በመቀጠል በህዝባችን ላይ የተሰራውን ግፍ ለህዝባችን ብርጌዱ ካስረዳ በኋላ ጊዜያዊ ተመጣጣኝ እርምጃ ይወሰድና ለተጨማሪ ምርመራ ተመልሰው እስር ቤት ይገባሉ። የብልጽግና ሴራና ሰንሰለት ቀጠለ። ሌሊት እስር ቤቱ ተሰበረ በሚል ታልካሻ ምክንያት እነዚህ ግፈኞች መልኪት በረሃ ገብተው ቀጣይ የብልጽግና ተልዕኮ መፈጸም ቀጠሉ። አንለይ ያሰፋ ብዙም ሳይቆይ ወደ ሜጫ ቤተሰቡ ጋር ከሄደ በኋላ ለብልጽግና እጅ ሰጠ። በመጨረሻም አይፈራም አራት ግብረአበሮችን በመያዝ የቦታውን አመችነት በመጠቀም ቀጣይ ተልዕኮ ማስፈጸሙን ቀጠለ። ከሰሜን የዩክሬን ጎጃም አስተዳደር አሰፋ ጥላሁን ቤተሰብ ለሆነው ተልኮ ፈጻሚም ለሆነው አይፈራም ጓዶ ተልኮ መስጠቱን ቀጠለ። ለፋኖ መረጃ ትሰጣላችሁ በማለት የአንድ ቤተሰብ አካል የሆኑትን አባት ብርሄ አለሙ ልጅ አግተው አራስ ሚስት የዓለም ስራ ሽፈራው በአሰቃቂ ሁኔታ መግደል፣ ወፍጮ አለ በማለት ሰው አግቶ 160 ሺ ብር መቀበል፣ እኔ ነኝ የትክክለኛው ፋኖ በማለት ሌላው ፋኖ ነፃ አውጭ አይደለም በማለት ተልኮ መፈጸም፣ የጠላት ኃይል ጋር እየተደዋወለ ማማላ ወደ ተባለ ቦታ እንዲገባ ማድረግ መጨረሻም እውነትን መሰረት አድርጎ የተነሳው የአቤ ጉበኛ ብርጌድ በሌሊት ወደ መልኪት በረሃ በመውረድ አራት የአይፈራም ግብረአበሮችን የያዘ ሲሆን አይፈራም ጓዱን ካሰፋ ጥላሁን በተሰጠው ትዕዛዝ ዳንግላ ዙሪያ ባድራ የሚገኘው የጠላት ኃይል ሽፋን በመስጠት ወደ ቤቱ የብልግና ካምፕ እንዲቀላቀል ተደርጓል። በተመሳሳይ ቀን አሰፋ በኮሎኔል ታደሰ ሙሉነ ብርጌድ አይፈራም በአቤ ጉበኛ ብርጌድ በወንበር ጠባቂ ኃይል ሽፋን ሰጪነት አምልጠው አንዱ ከበረሃ አንዱ ከባህር ዳር ተገናኝተዋል። ብርጌዱ የአቤ ጉበኛ ነው። አቤ ጉበኛ ደግሞ እውነት ነው። እውነት ትመነምናለች እንጂ አትጠፋም። አቸፈር ብርጌድ በሚወስደው ህግ የማስከበር ዘመቻ ከባንዳ ነጻ ይወጣል። የርካሽ ፖለቲካ አጀንዳ ማስፈጸሚያ የሆነው ወንበር ጠባቂ ኃይል ይህን ሁሉ ግፍ የሰራን ተራን ገዳይ ወንጀለኛ ነው ሽፋን ሰጥቶ የተቀበለው። የኢትዮጵያ የጤና ባለሙያዎች ማህበር ጥቁር አንበሳ ሆስፒታልን ጨምሮ በተለያዩ ሆስፒታሎች የጤና ባለሙያዎች ከዛሬ ጀምሮ የስራ ማቆም አድማ ማድረጋቸውን አስታውቀዋል። የጎንደርና ጎባ ሆስፒታሎች አስተዳደሮች የጤና ባለሙያዎች ወደ ስራቸው በአስቸኳይ ካልተመለሱ እርምጃ እንደሚወስዱ አስጠንቅቀዋል። ማህበሩ በአድማው ወቅት የድንገተኛ የጽኑ ህሙማን የጭቅላ ህጻናትና የማወለጃ ክፍሎች ብቻ አገልግሎት እንደሚሰጡ ገልጿል። የጤና ባለሙያዎች እየታሰሩና ዛቻ እየደረሰባቸው እንደሚገኙ የገለጸው ማህበሩ ስር ላይ የሚገኙ የጤና ባለሙያዎች በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። የጤና ሚኒስትር ዶክተር መቅደስ ዳባ በቀጣዩ አመት ለጤናው ዘርፍ ከፍተኛ በጀት ለመመደብ ዝግጅቶች እየተደረጉ መሆኑን ትናንት ምሽት ለብሔራዊ ቴሌቪዥን ጣቢያ ተናግረውም ነበር። በሌላ መረጃ አገዛዙ ትልቅ ጭንቀት ውስጥ ገብቷል። ቀጣዩ ሰቆቃ ደግሞ ካፈናና ከጅምላ እስር የተረፉ ባለሀብቶች ላይ ሆኗል። አብይ ማንም ባለሀብት ወደ ውጭ እንዳይወጣ እግድ አስተላልፏል። አገዛዙ ከኢትዮጵያ ባለሀብቶች በአስገዳጅ ሁኔታ ዳጎስ ያለ ገንዘብ ለመጠየቅ እንደተዘጋጀና ማንኛውም ባለሀብት በዚህ ሰዓት ወደ ውጭ ሀገር በረራ ለማድረግ ቢፈልግ እንዳይወጣ መመሪያ ተቀምጧል። ታዲያ ዛሬ ታዋቂው የኦሮሞ ባለሀብት ድንቁ ደያስ ከሀገር እንዳይወጡ መከልከላቸው ተሰምቷል። ተደርጓል ። ባለሀብቱ ከሀገር ለመውጣት ቦሌ ኤርፖርት ቢደርሱም በደህንነቶች ከሀገር መውጣት እንደማይችሉ ተነግሯቸው ወደ ቤት መመለሳቸው ተሰምቷል። ደህንነቶቹም ለባለሀብቱ ኤርፖርት መመለስ ያቀረቡት ምክንያት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ትእዛዝ መሆኑ ተነስቷል። ከዚህ በፊት ባለሀብቱ ድንቁ ደያስ ሶደሬን ጨምሮ በኦሮሚያና በአዲስ አበባ ያሏቸውን ህንፃዎች በመንግስት እንደተወረሱባቸው ይታወሳል። በሌላ ዜና አብይ አህመድ የአማራን ትግል በአውላላ ሜዳ ላይ ለማስቀረት ጥረት በማድረግ በዶላር አማራን የሸጠውን እስክንድር ነጋን እንደ ጃልሰኝ አቀባበል በማድረግ ለሹመት እንዳሰቡ ተነግሯል። በጊዜው ህዝብ ይለቅ አማራ የሚባል ስሙ መጥፋት አለበት፣ አማራ እንኳን ሰው የአማራ የሆነ ሁሉ መውደም አለበት በማለት በምድር ሜካናይዝድ ጦር በሰማይ ሚግና ድሮን ያዘመተው አብይ አህመድ አሌ ጦርነቱ እንደማይገታ ሲረዱ ለስልጣናቸው ማሰን ብቻ ደም ደም ካፋሰሱ በኋላ የኦሮሞን ህዝብ ካለሙ በኋላ በዶላርና በስልጣን በማባበል ለመቀበል ወደ ድርድር ሲመጡ አስተውለናል። ይህም የሚሆነው ደም ካልፈሰሰ በሰላም መኖር የማይችል የ666 አማኝ ሰይጣናዊ አመለካከትና ህይወትንም በመላበሱ ነው። እናም ለአመታት በአማራና በአዲስ አበባ ህዝብ ስም ፖለቲካውን ሲያካሄድ የነበረው ጃል እስክንድር ነጋ የአማራን ትግል እኔ ካልመራው ፋኖ ወደ አንድነት ሊመጣ አይችልም፣ የፋኖ አዛዥ ካልሆንኩ የህልውና ትግሉ ይኮላሻል በማለት አንድም ቀን በርሃ ወርዶ ከጠላት ጋር ምላጭ ስቦ ያልተፋለመ ወንበር አሟቂ የሰልፍ ምርኮኛ ሆኖ ዛሬ በአራቱ አቅጣጫ ፋኖ በሩን ዘግቶ በአንድነት እየመከረ ላገዛዙ መርዶ ለውስጥ አርበኞች ደግሞ አማ ሲሆንበት በግሉ የተወሰኑ የቡድን አባላትን ይዞ ለመደራደር የሀገራት ምርጫ ላይ መሆኑን ከሰሞኑ ዘግበንላችሁ ነበር። ይህንን የሰማው ብልጽግናም በዚህ ጉዳይ በአዳማ በዝግ ስብሰባ ከተነጋገሩ በኋላ እስክንድርን በያዘ ለአዲስ አበባ የቀረበውን የሸዋን ህዝብ መከፋፈልና ትግሉን ማራዘም እንዲሁም ጊዜ መግዣ ነው። ስለዚህ ድሩ መልካምና የዘገየ ቢሆንም የተገኘውን አጋጣሚ ግን አግባቡ በፖለቲካዊ አካሄድ አጣፍጦ መጠቀምና ለውጭ ዲፕሎማቶች መረጃውን የመንግስት ሆደ ሰፊነት፣ ሰላም ፈላጊነት ያመጣው እምርታ በሚል እንዲተላለፍ ተወስኗል። የዝግ ስብሰባው አጀንዳ የነበረው ከድርድሩ በኋላ ችን የፋኑ አካላት ወደ ድርድሩ ለማምጣት ጦርነቱን በመንግስት የበላይነት ለመጨረስ ለእስክንድር ምንናድርግ እናድርግ የሚል ውይይት የነበረ ሲሆን አብይ አህመድ አሊና መንግስታቸው ለእስክንድር ነጋ የተለየ ሹመት ቦታ እንዳዘጋጁላቸውና አቀባበሉም ከነጃል ሰኘ በተለየ በአማራ መንገድ ለማድረግ መዘጋጀታቸውን የተነገረው በእንዲህ እንዳለ ይህንን ድርድርም ሆነ ውይይት የጎጃም የጎንደር፣ የወሎና የሸዋ ፋኖ አመራሮች እንዳወገዙት ይታወቃል። በቅርቡ የስልጣን መለቀቂያህን አልቀበልም ከዛ ውጭ ጎዳና ተዳዳሪ ነው ማድረግ ተብሎ ባለቀው አብይ አህመድ አሊ ዛቻና ማስፈራሪያ የደረሰበት አቶ አረጋ ከበደ የበቀል እርምጃ በክልሉ እንደሚጀምሩ ገልጸዋል። ሳቱ ዘመን አማራ በነቃበትና ሞትን ንቆ ሰልፉን በሰይፉ ቀይሮ በሕዝባዊነት በተነሳበት ወቅት አማራን እመራለው፣ ህዝቡንም አስተዳድራለው ታጥቀው የወጡ አካላትን የጎጃም ልጅ እንደመሆኔ የአካባቢው ተወላጅነቴን ተጠቅሜ ከባድ ኃይል ያለበት ጎጃምን እቆጣጠራለው የፈራረሰውን የብልጽግናን መዋቅር እንደገና ሰላማ እተክላለሁ ብሎ በእሳት ላይ የተጣደው አረጋ ከበደ እሱ እንዳሰበው ሳይሆን ቀርቶ ለስትረስና ስኳር በሽታ ተዳርጎ በየሳምንቱ እንደ ቲክቶከር ወደ ህንድና ጀርመን ሲመላለስ ማየታችን እየተለመደ ሆኗል። አማራ ክልልን በኃይል እቆጣጠራለሁ በማለት አረጋ ከበደ ወደ ስልጣን ከመጣበት ጊዜ ጀምሮ በአማራ ምድር በመቶ ሺዎች የሚቆጠሩ ነዋሪዎች ለሞት ተዳርገዋል። ህጻናት ያላሳዳጊ፣ አረጋውያን ያለ ጧሪ ቀባሪ፣ የቤት እንስሳት እያለጌታቸው ቀርተዋል። በራሱ ፊርማ በራሱ ውሳኔ ንጹሃንን አስጨፍጭፎ በፍቃዱ በህዝቡ ላይ ድሮን አዝምቶ ታሪካዊ ወንጀል ከሰራ በኋላ ህዝቡን ማስተዳደር፣ አመራሩን መምራት፣ ጸጥታ ማስከበር አልቻልኩም፣ እኔ አቅቶኛል ልቀቁኝ ሲል በአብይ አህመድ ፊት ተናገረ። ኦሮምማው አገዛዝን በፍጹም አንፈቅድም፣ እንደጀመርክ ጨርሰው፣ ካልሆነ ግን እንደ ሌሎች አመራሮች ስልጣንን ቀይረን ወይም የቁም እስረኛ አድርገን አንተውህም፣ እስከ ቤተሰቦችህ የጎዳና ተዳዳሪ ነው ማድረግህ ተብሎ በአብይ አህመድ መርዶና ዛቻ ሰምቷል። የተበሳጨውና ለምን ተደፈርኩ ያለው አረጋ ከበደም በክልሉ ያሉና ከሷ አልፈው ከፌደራልና ከኦሮሞ ሰዎች ጋር ጥብቅ ግንኙነት አላቸው የተባሉ አመራሮች ላይ የበቀል እርምጃ ለመውሰድ መዘጋጀታቸው ተነግሯል። የዚህ የበቀል እርምጃ ከስልጣን ከማንሳት እስከ ማሰርና እርምጃ መውሰድ የደረሰ እንደሚሆንም ተነግሯል። ሰውየው ይህንን የበቀል እርምጃ የሚወስድ ከሆነ ክልሉ ሙሉ በሙሉ በአመራሩ አለመግባባት ወደ መበተንና ፋኖን በቀላሉ ክልሉን ሙሉ በሙሉ ተቆጣጥሮ ለማስተዳደር እንደሚጠቀምበት ተነግሯል። በዚህ ከፍተኛ ስጋት የገባቸው አንዳንድ አመራሮችም ወዲሁ መሸሸጊያ በመፈለግ ላይ ናቸው የተባሉ ሉ ሲሆን በብዛት የፋኖ አመራሮችን ለማነጋገር እየተዘጋጁ እንደሆነም ተሰምተዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቱብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ሼር እያገናኘን መልካም ቆይታ